ሄሎ ሰላም አሌይኩም ኡስታዝ ጀማል። አሌይኩም ሰላም። የጠፋ ወንድም ዮናስ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን ኡስታዝ ደህና ላይ። ጠፍትሴ የነበረ ትንሽ የግል ጉዳይ እንደዚህ ግሩፖቼ አብረ አደጎቼ ዩኒየን አድርገን ነበር፣ በዩኒየን እዛ ላይ ቢዚ ሆኜ ነው። እዚህ እኛ አካባቢ ነበረን እና ግን በየመሃሉ ሰማህ ነበረ። ይገርማል። እንደዛም ሆኖ አንተንኮ ሳልሰማ አልቀርም የፈለገ ቢሆን ለማውራት ግን አይመቸኝም ነበር አልተመቻኝም ነበር ሰማል አው አው የሰማው ነው። ቴንክ ዩ ቀጥል። አ የመጀመሪያው አድማጭ ሰጥተች በጣም ጥሩ ሴት ነች፣ አይደል አንድ አንድ ስፒከሩ ነው በጣም አሪፍ ነው። ሁሉ እና አናላይዝ እና ብዙ ማውራቱ ረዳ አንድ ነው የሚሆነው ተደጋጋሚዎች የደጋጋሚዎች ነው የሚሆነውና እዛ ላይ በጣም ጥሩ ተመችቶኛል። አሳባው በተጨማሪ ደግሞ አሁን እንግዲያው የሁለተኛው ግድቦችን ለመስራት ምናምን የተባለው በጣም አሪፍ ነው። እሱ ባለፈውም ሳምንት አምታቶች አውርተ ነው ነበረ የኤሌክትሪክም ሆነ የመስኖ እንደዛ መታሰቡና ና አይዲያ ሪሊ መጀማመሩ በጣም ጥሩ ነው። ያው የመደራደር አቅማችንን ይጨምርልናል። ግብጾችን ማፊያ ሲዛል በሌላም ሀገራቶች ተቀባይነታችን ከፍ ብሎ በቃ ኢትዮጵያን ወደ ከፍተኛ ደረጃ ይወስዳል። እሱም ቆንጆ ሀሳብ ነው። ኡስታዝ፣ አሁን ደግሞ ያው መንግስት ደግሞ እያደረገ በሚሊተሪ በሚያስፈራሩን ሁኔታ እነሱ የሄዱበትን መንገድ ተረድቶ ሰሞኑን የተደረገው ጉብኝት ምናምኑ የራፋኤል ጉዳይ አሁን ወደ እኛም ራፋኤል የመምጣት አይነት አዝማማ እየሰማው ነው እያየው ነው። እነሱ ራፋኤል እኛን የራፋኤል ባለቤቶች እያሉ ያስቦኩናል ነበረ በፊት ያው የናይል ጠባቂዎች ምናምን እያሉ ያው ያሰረጎንክልን አሁን ደግሞ እኛም የሚገባበት ነገር እያዩት ነው። በፊት እነሱ ናቸው ያስቆሙት እጃችን እንዳይገባ። የዛሬ ስድስት አመት የተጠየቀ ጊዜ ሁሉ መሳሪያ ዝርዝር ቀርቦላቸው ነበር ለፈረንሳይ በዶክተር አብይ አህመድ እና እምቢ ብለውን ዘግተውን ነበረ። አሁን ግን በሩን የመክፈት ነገር ፈረንሳይ አያ የአፍሪካ ውስጥ ያላት ግሪፕ እያጣች ነው። በተለያየ አፍሪካ ሀገራቶች ባን እየተደረገች እየተባረረች ስለሆነ እንደገና ደግሞ ራሷን ሪብራንድ አድርጋ ለመምጣት ምታስ ምታ የምትከሄድበት አካሄድ ይኖራል እና አሁን ለኛ የሆነ ግሪን ላይት የሰጡን ይመስላል። ጦር መሳሪያዎቹ የተጠየቁት አንድ በአንድ ሊመጡ እንደሚችሉ በተለያየ ሶርስ እየሰማው ነው። እስኪ የመጨረሻውን ያሳምረው። ግን የአየር ኃይላችን ሊዘምን የሚችል እና እኛም ካውንተር ማድረግ የምንችልበት ከግብፅ እኩል እኛን ቢያስቦካኩም ቢያስፈራሩ እንደዛ በቀላሉ እንትን እንደማንል ያው የምናይበት እይታ እንደሚኖር እየተገነዘቡ ነው። በራሻም በኩል ደግሞ እየተደረገ ያለው የማስወንጨፊያው ጥያቄ ቀርቧል። እሱ ራሱ ደ ሞስት ፓወርፉል ቲንግ ነው። እጃችን ከገባ ማለት አፍሪካ አይደለም አፍሪካ፣ አውሮፓም አንዳንድ ሀገራት የሌላቸው ነገር ነው እሱ ነገርና በዛም ዙሪያ የኢትዮጵያ እንትን አሁን ካሉት ባላንጣዎቻችን ምናምን የሚታየው ነገርም ጥሩ ነው። አሁን የእስራኤልም ጉዳይ ተነስቷል። እሱን ያው አቋሜን ታውቃለህ ደጋግሜ ተናግሬያለሁ። ያለው ግን ሲስተሞች ላይ ያለኝ አቋም ሁሌ ለእነሱ ደግፋቸዋለሁ፣ አዝንላቸዋለሁ፣ እቆረቆራለሁ ከጂኦ ፖለቲካ አኳያ ደግሞ ያችኛዋም የኛ አጋር ነች እንፈልጋታለን። እሱ ላሉ ሌላ አንድ እንደው ያዘንኩበትን ነገር ልንገላ ውስጣዚ የአንተ መቼም የብዙ ሰዎች ድምጽ ነህ እና ያልተሰማ ሰውን ያልተሰማ ድምጾች ድምፅ ነህ እና ትንሽ ያዘንኩበት አንድ ነገር ሰምቼ ነበር እና ውስጥ ያለ ነው ለእኔ ግሪቨንሴ ነው የምንሰማው ትናንትና በእኔ አባት ህይወት ተጠያቂ የሆነው ሻለቃ መንግስቱ ግድያ ማለት ነው። በአባቴ ህይወት ግድያ ለሽልማት በቅቷል። አዘንኩ። ታውቃለህ በጣም አባቴን ህይወቱን ያጠፋው በአካል ተሳትፎ ሻለቃ መንግስቱ ኃይለማርያም ነው። በወቅቱ ስልሳ ዘጠኝ በኢትዮጵያ ጥር ሀያ ስድስት ከጀነራል ተፈሪ ጋር ዛሬ ያሰው ትናንትና በኢትዮጵያኖች በመንግስት አይደለም የተሸለመው በኢትዮጵያኖች በሆኑ ግሩፖች በጎ ለሰሩ በምናምን በሚባል የመሰረተ ትምህርትን አስፋፍቷል ምናምን በሚለው ሳቤ በሚያሳዝን ያደረገችው ገነት አያሌው የተባለችው ጋዜጠኛ ነች። በጣም እከታተላታለሁ። ለእሱ ያላት ትን ወንድም ዮናስ፣ ያው እኛ ትንሽ የተለያዩ ሚዲያዎችን እኛ ጋር ጠርተን አንሞግትም። ውይይታችን አንተም ዩቲዩብ ስላለህ አንተም ዩቲዩብ ስለምትሰራ በዛች ላይ የራስን እዛ ላይ እናገራለን ተብለዋል። ከዚህ በፊት መንግስቱ ሐይለማርያም፣ ኃይለሥላሴ፣ ሁሉም የራሳቸው የሆነ የተለያዩ ጥሩ ያልሆኑ ጎኖች እንዳሉ ሁሉ ጥሩ ጎኖች አሉ። ስለዚህ ጥሩ ጎኑን አይቶ ለምሳሌ መለስ ዜናዊ ለመሰረት ለጣለበት ለህዳሴ ግድቡ ተብሎ የሆነ ነገር አሁን ሰው በቃ ግዴ ለምሳሌ ብቻ ሳይሆን ሁሉም ነገር ላይ ልንወስደው የሚገባው እርምጃ ያ ነው ብዬ ነው የማስበው። መንግስቱ ብዙ ነገር የሰራው አለ፣ በጣም ቆንጆ ቆንጆ የሚባሉ ነገሮች። ስለዚህ ወደ በፌስቡክ ስላጋራሁት በብቃት አንተም ራስህ ጊዜ ሰጠኛል፣ ከዚህ በፊት ለመናገር አመሰግናለሁ። ስታዚ ያልተሰማን ድምፅ ሰው ማስማት በጣም አንዳንዴ ለማሰማት ይከብዳል፣ ግን በቂ ነው። ግድቡን ግድቡ በተመለከተ ግን ይኸውልህ ሲያልቅም በፊትም ብያዋለሁ አሁንም ልክና ክሬዲት የሚሰጣቸው ሰዎች ይሰጣቸዋል። ቀዳማዊ ኃይለሥላሴም ብያለሁ፣ ኢንሴፕት ያደረጉት እሳቸው ናቸው። የግድብ እንዲጀመር ዋናውም ፕላን ያስ ያስደረጉት እሳቸው ናቸው። ከዛ መለስ ዜናዊ የኮርነር ስቶሩን አቁሟል። ከዛስ ኢንጂነር ስመኘው በቃ ነው፣ በሚገባ እስከ 60 ፐርሰንቱ ቁጥቁጥ አሳድጎት ነው የተሰዋው። ምንም ጥያቄ የለውም። ከዛ ዶክተር አብይ ራሱ ከችግር ከሜቴክ መዝበርና ምናምን አውጥቷል። ከዛ ደግሞ ኢትዮጵያ ህዝብ እንዳለ አሻራው አለበት። ከመቀነቱ አውጥቶ የከፈለው ገንዘብ ነው። ስያሜው ከዛ ጋር ብዬ ያዝ ደስ ይለኛል ብዬ አለው። ስታዚ ይቅርታ ፋይ ጀስት ትራይ ቱ ብሪንግ ማይ ፐርሰናል እንትን አድሚን ቱ ብሪንግ ግን በቃ

እዛው ገነት ላይ እንገናኝ ብለ ቀጠሮ መያዝ